ለአንዴና ለመጨረሻ ጊዜ ለዚች ልጅ መልስ መስጠት ፈልጋለሁ። ውድ ቤተሰቦች ማለት ነው። ለአንዴና ለመጨረሻ ጊዜ በዚህ በልጁና በዚች ልጅ ሀሳቤን መስጠት ፈልጋለሁ። ውድ ቤተሰቦች ሰላም ጤና ይስጥልን። ውድና የተከበራቸው የቻናላችን ቤተሰቦች እንዴት አላችሁ? እኔ ናቸው አለውን ደህና ነኝ። ዛሬ እንግዲህ ዘበን ዩቲዩብ በጣም ዘቤን እያጠፋችሁ ትገኛለች። ብዙ ቤተሰብ ደግሞ እውነት የመሰላችሁ ልጆች አላችሁ። እኔ በመጀመሪያ ስልክ ሰጥቼ ስልኩን ልኬላት አለች። በመጀመሪያ ምን አለች የመሰላችሁ ልጁ ከመምጣቱ በፊት ብሮኬ ጋር የሆነ ልጅ ይመጣል እና ይመጣል ግን አፈቅሮ ነበር አለች። እና ምን ተፈጠረ ታዲያ? ለምን አትታረቁም አልኳት፣ እኔ ላናግርልሽ አልኳት። ከዛ እንደማያቅሰው አፈቅረሃለሁ ብለሽ በዩ አለች። እሺ ብዬ አልኩላት ማለት ነው እንጂ እኔ አፍቅሬው አይደለም ቤተሰብ ከዛ አፈቅርሃለሁ በይው ምን እንደሚል ከዛ ሰማለሁ አለችኝ እኔ ደግሞ እሺ ብዬ እንደዛ ብዬ አወራውላት በውስጥ ማለት ነው ከዛ እሷን እኔ አላቃትም ፍቅረኛዬም አይደለችም አለኝ እሱ ማለት ነው እሷ ደግሞ ያለችኝ እንደምታፈቅረ ነው የነገረችኝ ከዛ በኋላ አሁን እሷ ለምን እንደዚህ ለምን አወራሺው ለምን እንዲህ ወደሽ አወራሽው? ስልኩን ማለት ነው። ኮንታክት አድርጋ ጠልፈዋለች ማለት ነው። እኔም የጻፍኩለትን አይታለች ማለት ነው። የጻፍኩለትን አይታ ኦልሬዲ ለምን አልተታረቁም፣ እንደዚህ እንደዚህ አፈቅርሃለው እያለች እያለቀሰች ነው ምናምን ብዬ ነው። ከቪዲዮ ከቪዲዮ በፊት አውርቼው ነበር። አልፈልግም አለ አላቃትምም፣ አልፈልግምም፣ እንደዚህ እኔ በሶሻል ሚዲያ ላይ ፍቅር አልፈልግም ብሏል። እኔ ደግሞ ስልኩን የሰጠኝ ብሩኬ ነው። ብሩኬን ደግሞ ብር ከፍዬው አይደለም የሰጠኝ ኖርማሊ ልጁ ከመጣ ሰዓት ጀምሮ ቴሌግራም ላይ እንትናረኩኝ የልጁን ቁጥር ፈልገዋለሁ። እንደውም በእንደዚህ አይነት መልክ አደለም የተቀበልኩት፣ ስቀበለው ማለት በጥሩ ነገር ነው የተቀበልኩት። እኔ ሲቀጥል እሷን ለማሳረቅ ነው ቁጥሩን የተቀበልኩት። ይህ ልጅ እኮ አፈቅሮ ነበር፣ እንደዚህ እንደዚህ ነበር ላይፎን ስትነግረኝ፣ ከዛ በኋላ ታገኘዋለሽ በቃ ምን ችግር አለ አስታርቃቸዋለሁ ብዬ እኔ እኔና እሱ ተጻጻፍን እንደማይታወቅ ሰው ማለት ነው። ከዛ በኋላ እሷ እኔ የምጽፈውን የጻፍኩለትን ጠልፋ እስክርንሻት አድርጋ ላገችልኝ። እኔ ኮሎ አስታርቅሽ ብዬ ነው አልኳት። በመጀመሪያ እሷናት እኮ እንደዚህ ሌላ ሰው ያፈቅራል አያፈቅርም ቼክ አርግልኝ አለችኝ። ቼክ አርኩላት እንጂ እኔ አፍቅሬ አይደለም። እኔ እኔ ሲጀመር ታውቃላችሁ፣ እኔ ፍቅረኛለኝ ግን እንደዚህ አይነት ነገር ስሰራ አስፈቅቼ ነው የምሰራው እንጂ ዝም ብዬ አይደለም የምሰራው። እና አሁን እሷ ያንን ሜሴጅ ካየጅ በኋላ አያናግራትም እኮ እሱ ያንን ሜሴጆቹን ስልኩን ጠልፋ እኔ የምጽፈው እሷ ጋ እሷ ጋ ምሱ ጋም ሲደርሳት ለምን እንዲህ ብለሻልሽ አልሽ እንዲህ በይ ያልሽኝን ነው ያልኩት አልኳት። እና አንዳንድ ጊዜ ማለት ነው ለሰው ለጓደኛቸው ጥሩ ነገር አረጋለሁ ብላችሁ የምትገቡበት ወጥመድ የማትወጡት ወጥመድ ውስጥ ነው የምትገቡት። እና እኔ አሁን ከዚች ልጅ ጋር የምንተዋወቀው ሶሻል ሚዲያ ላይ ነው። በፍጹም እኔ ጓደኛዬ አይደለችም። በአካል አላቃትም። አብሬያት አልበላውም አልጠጣውም። ማቃት ሶሻል ሚዲያ ላይ ነው። እኔ ሚቲወር ነኝ፣ እሷ ሚቲወር ናት። እባክሽን ሲስዬ፣ እርጅኝ። አንቺ ቢያንስ ድባይን ያለሽው እና እንደዚህ እንደዚህ ነገር ተፈጠረ እና እንደዚህ ብትረጅኝ አለችኝ። ልጁ ከመምጣቱ በፊት ነው እንደዚህ ያናገረችኝ። እኔና እሷ በውስጥ እያወራን ነበረ ልጁ ከመምጣቷ በፊት ማለት ነው እና ይህን ያህል ግልጽ አድርጋ አልነገረችኝም ነበር ስለ ልጁ። ይሄ ልጁ ብሩክ ጋን የሚመጣው ልጅ እንደሆነ እኔ አላቅም ነበረ። ከዛ የሰጠችን ቁጥር የማወራበት፣ የሰጠችን ቁጥር ኢሞ ብቻ ነው የሚያወጣው ፎቶ ያልነበረው እና ያን ያወራሁትን ስክሪንሻት አድርጌ ለሱ ላኩለት ስልክለት፣ አዎ እኔ ነበርኩ ኢሞ ማወራሽ ምናምን አለ ብሩክ ቴሌግራም ቁጥር ከሰጠኝ በኋላ በቴሌግራም ካወራሁት በኋላ ማለት ነው። ከዛ በኋላ ነው እሷ እንደምታፈቅረው እንደምትወደው ምናምን እኔ እሷ እንደምትወደኝ ካወቅሽ አንቺ ለምን አወራሽኝ? አለኝ። ማውራት አልነበረብኝም። ይህን ሳስበው እኔ ደግሞ እሷን የጠቀምኳት ስለመሰለኝ ነው እንደዚህ ብዬ። ላስታረቃቸው ስለፈለግኩ ነው እንጂ እሷ የሰጠችኝ ቁጥር እኮ ሌላ ቁጥር ነው የሰጠችኝ። ብሩኬ የሰጠኝ ደግሞ ትክክለኛውን ቁጥር ነው እና በጣም ግራ የሚያጋባ በጣም ራስሽ ራስ ወዳድ ሆንሽ፣ ለራስሽ ገበሬ የሌለ ሴት ነሽ። በመጀመሪያ ሚዲያ ላይ አልቀሰሽ እንዳትወጪ እናስተካክለዋለን፣ እኔ በቻልኩት መጠን አስተካክልልሻለሁ አልኳት። አሁን ጭራሽ ትናንትና ተነስታ የዱባይ ሴቶች ባሌን ቀሟችሁኝ ምናምን። እኔ እኮ እሷ ናት እንዲህ ብለሽ ጽፈሽ ፈትኝልኝ አለችኝ። ከዛ እኔ የተባልኩትን ነው ያልኩት። እኔ ሲጀመር እንዳለኝ ታውቃለች። እንደዚህ እኔ አልፈልግም ሲጀመር አሁንም አልፈልግም። እኔ አልፈልግም ግን ለእሷ ደስ እንዲላት ብዬ በይልኝ ስትለኝ አልኩላት። እኔ ደግሞ ለጓደኛ የጦር ነገር ያደረግኩ ስለመሰለኝ ነው። በዚህ መልኩ ፍቅሯን ካገኘች የሚለውን ነገር አስቤ ነው እንጂ እኔ እንደ ማንኛውም ዝም ብዬ እንደዚህ አይነት የወረድኩ ሴትማ አይደለሁም ሲጀመር ማለት ነው። ብዙዎቻችሁ እሷ ውሻ ናት ምናምን ምናምን ብላችኋል። እኔ ምንም የፈለጋችሁትን ማለት መብታችሁ ነው። ግን እኔ ማለት ነው እንደዚህ አይነት ሴት አይደለውም ሲጀመር ማለት ነው። አድርጊልኝ ፈትኝልኝ ያለችውን ነገር ነው ያረኩላት። እንደዛ ስታደርግ ደግሞ እሷ በእርግጥ እንደዚህ እንደዚህ ብዬ ነው የምጽፈው ብዬ አላልኩም። እኔ የጻፍኩትን ነገር አሁን አወጣለሁ። መረጃ አለኝ ምናምን አውጭው፣ እኔ አላፍረበትም። ምን አገባኝ እኔም እኔነቴን እኔ ራሴ ነኝ የማውቀው ብዙዎቻችሁ ደግሞ ፕራንክ ጀመራችሁ ምናምን እያላችሁ ተራርቆ እንዲ አይነ ፕራንክ አለ እንዴ እኔ እኳ አላቃትም እኮ ልጅቷን አላቃትም ሁሉ ጊዜ በሁሉ ጊዜ በብሩክና ባይሚ ቪዲዮ ትሰራለችና በዛ ነው ማቃት በዛ ነው የምከታተላት ከዛ ውጭ እኔ ምንም ማቃት ነገር የለም አነጋገሯ ሁሉ ነገሯ እኔ ይደብረኛል ሲጀመር አትመቸኝም ሲጀመር ግን ሶሻል ሚዲያ ላይ ስትሆኑ በቃ አላ አይደለ የሆነ ጊዜ ላይ ተግባባኋት እና በዛ ምክንያት ፍቅረኛ እንደዚህ እንደዚህ ላይፉን አወራችኝ። አሁን ወደ ብሩክቻና ላይ ሲመጣ ብሩክቻና ላይ ኮ ይመጣል ምናምን ብላ አለችኝ። ከዛ እሺ እና አስታርቅሻለሁ ቁጥሩን ላኪልኝ ብያት ቁጥሩን ያላከችልኝ እሷ ናት። በመጀመሪያ የሞ ቁጥር ነው የሰጠችኝ። የዛ ቁጥር ላይ ሲያወራኝ የነበረው ሌላ ይሄ የነበረው ሌላ ነው። እሷ የሰጠች ሌላ ቁጥር ነው። አላቀውም ሲጀመር ከዛ ያንን ሁሉ እኔ ያወራሁት ለእሷ ለማስተካከል ነው። እኔ ቆይ እስኪ ብሩክን ለምን አልጠይቀውም ብዬ ብሩክን በቴሌግራም ጠየቁት። ከዛ ለጥሩ ነገር ፈልጊው ነው ብዬ ነው እሱ የሰጠኝ። እሱ እራሱ እንደዚህ መሆኑን እሱ እራሱ አያውቅም። ከዛ በቴሌግራም ሲሰጠኝ ብሩክ የመጣውን ትክክለኛውን ልጅ ነው ያወራሁት። እሷ ግን የሰጠችኝ ሌላ ነው፣ ያወራሁላት ሌላ ነው። አሁን ያንን ያወራሁትን ሌላ ሌላ መረጃ አወጣብሻለሁ ትላለች። አውጭ፣ ምን አገበኝ እኔ ከዚህ ብሩክ ጋር ከመጣው ልጅ ጋር ምንም ያወራሁት ነገር የለም። ሲጀምር እሷን አያውቃትም። ያ የበፊተኛው ልጅ የሚያወራኝ ራሷ እንዲበል ብለው ነው መሰለኝ የሚያወራኝ ስለሷ ያወራኝ ነበረ የሚያወራኝ፣ አልፈልጋትም ሄዳለች ሄዳለች ነበር የሚለኝ እና አሁን ብሩጋ የመጣው ልጅ ደግሞ የሚያወራው ሌላ፣ እሷ የምታወራው ሌላ፣ በፍጹም ሰማይና ምድር የሆነ ነገር ነው እና ቤተሰቦች እኔ እሷ እሷ እንደምታስበኝ አይነት ቦታ ላይ የምወል ሰው አይደለሁም። እሷን ለመርዳት ወይም ደግሞ የእሷን ፍቅር ለማስተካከል ወደ ቦታው ለመመለስ ይህንን መስዋዕትነት ከፈይልኝ እንደ ጓደኛ ያለችኝን ነገር ነው የከፈልኩላት። ግን ዞራ ተመልሳ ዛሬ እኔን በዚህ ልክ ሶሻል ሚዲያ ላይ የእኔ ስም እንዲጠቁር የምታደርገው እንቅስቃሴ በጣም ነው የሚደብረው በጣም ነው የሚያስጠላው ዘበኒቲው ወደ ራሴሽ መለስ ብለሽ ቆም ብለሽ አስቢ ሚዲያ ላይ ምን እንደሚተላለፍና እንደማይተላለፍ ለይተሽ ማወቅ አለብሽ እኔ ደግሞ ፍቅረኛ አለኝ ብለሽ ነበር ላላችች እኔ አለኝ ግን እኔ ይህንን ስሰራ አስፈቅጀ ነው እሱ ነው የምሰራው እያንዳንዱ ነገር አስፈቅጀ ነው የምሰራው እኔ ያለው ስደት ነው እሱም ያለው ስደት ነው እና እኔ አስፈቅጀ ነው እያንዳንዷን ነገር እማስተላልፈው ይሄን ነገር ሳስተላልፍ ማለት ነው። ብዙዎቻችሁ እንደዛ ያላችሁ ሰዎች አላችሁ፣ አለኝ እኔ ግን። ይሄንን ለእሷ የረዳኋት ያገዝኳት ስለመሰለኝ፣ እንደዛ ተጻጽፋሽ እንደዚህ ከረዳሽ ስትለኝ እሺ ብዬ አገዝኳት። ያገዝኳት ስለመሰለኝ ለምን፣ ፍቅርን የሚያውቅ ያውቀዋል፣ ተጎርታ መስሎኝ። እኔ ግን ያደረገችው ሌላ፣ የሆነው ሌላ ነው። በፍጹም ምንም ሰማይና ምድር ነው የማይገናኝ ነገር። በዚህ ልክ እኔ ውሸታም ትሆናለች ብዬ አስቤያትም አላውቅም። እና ብዙዎቻችሁ የሴት ጓደኛ የምጠላው ለዚህ ነው የምትሉ ልጆች እውነት መስሏ እሷን እውነተኛ አድርጋችኋል። ስላለቀሰች፣ ስለተነፋረቀች እውነተኛ አድርጋችኋታል። እና እኔ እንደሷ ግዴታ አልቅሼ መልስ መስጠት አይጠበቅብኝም። ሲጀመር ከአሁን በኋላ መልስ አሰጣት ምን ሲጀመር ማለት ነው። አንድ አንድና አንድ ቤተሰቦች እንድታውቁ የምፈልገው ነገር ለእሷ መልካም ነገር አደርጋለሁ ብዬ ነው እዚህ ጣጣ ውስጥ የገባሁት እንጂ ሌላ ምንም እና እንደዛ ስታስፈራራኝ አንቺ ማን ስለሆንሽ ነው? ከፈለግሽ ትኬት ቆርጬ ዱባይ ያመጣዋለሁ ያልኳት ደግሞ ለእሷ ልህ ለማስያዝ ነው እንጂ እኔ ምን ብዬ ነው? እንዴት ሰው የሰው ልጅ ዝም ብሎ ለማላውቀው ሰው ትኬት ቆርጬ ወደዚያ ያመጣለሁ? ግን እሷ በይ ያለችኝና ያልኩት እኔ አንዳንድ ጊዜ ለሰው ጥሩ ነገር ብላችሁ መስዋዕት ነገር ስትከፍሉ ወደ መጥፎ ነገር ይቀየርባቸዋል። እና እኔ ግን እግዚአብሔር ስጦ ልጁን ሳወራው እንደማያውቃትና ማን እንደሆነች ማያውቃት እና እኔ ነው ከሱ መልስ ያገኘት። ከዛ እንደዛ ካሌም በኋላ እኔ አረፌ ቁጭ ነው ያልኩት። ቪዲዮም በሱም ዙሪያ አልሰራም፣ ምንም አልልም። ግን እኔ እሷ በቃ የእውነት ፍቅረኛዬ ነው ብላ እንደዚህ አድርጊልኝ ብላ የሰጠችኝ ያወራው ሰው ሌላ ነው። ይሄ ከመጣ በኋላ ደግሞ እሱን ያወራት እኔ ትክክለኛውን ሰጥቶኝ ያወራውት ብሩኬ ብቻ ነው። ስለዚህ በዚህ ነገር ላይ ድጋሚ መጥቼም አላወራም የእሷም የራሷን ህይወት ትኖር፣ እኔ የራሴን ህይወት ጥኖ የምኖረው እና ምንም አያገባኝም አይመለከተኝም። እና ደግሞ እኔ ሲስ በብር ወንድ ገስ እላላችሁኝ እኔ ትኬት ቆርጬ ብር ቆርጬ ሶስት ደዋይታችኋል እሷ እኮ ናት እንዲህ በይልኝ ያለችኝ። በይልኝ ያለችኝ እና ያልኩት ምን እንደሚለይ ለመስማት ነው ያለችው። ግን እኔ በይልኝ ስለተባልኩ ማለት አልነበረብኝም፣ ቆም ብዬ ማሰብ ነበረብኝ። ይህን የኔ ስህተት ነው። እኔ ደግሞ እሷን ያገዝኳት ስለመሰለኝ ነው እና ፈትኝልኝ ስላለችኝ ነው እኔ እንደዛ ያልኩት። እንደዚህ በመጥፎ ነገር አስቤው ምናምን አይደለም። እና ውድ ቤተሰቦች ትረዱኛላችሁ ብዬ አስባለሁ። ከአሁን በኋላ የፈለገችውን ሪ ብትል ጓ ብትል እኔ መልስ አልሰጣትም፣ መልስ አልሰጣትም። ምክንያቱም ለምንድን ነው ስምሽን የምታጠፋው? ለምንድን ነው አንቺ አለኝ ብለሽ የለም ወይ ከዚህ በፊት እና ምንድ ነው አሁን ደግሞ ስምሽን የምታጠፋው? ብላችሁ ስለጠይቃችሁኝ ግልጽ እንዲሆንላችሁ ስለፈለኩኝ ነው ውድ ቤተሰቦች፣ እና አመሰግናለሁ ማለት ብዙዎቻችሁም፣ የተከፋችሁም አላችሁ። እንዴት እንዴት አደረግ ያለሽ በቃ ሴት ጓደኛ አይታምንም ብላችሁም የተናደዳችሁብኝ አላችሁ። ግን እኔ እንደዚ አይደለም ታሪኩ፣ እንደዚህ ነው እንጂ እኔ እሷን የሆነ ነገር ለማድረግ በእሷ ፍቅር ጣልቃ መግባት ፈልጌ አይደለም አይደለም እሷ የምታወራው ነገር ሌላ ነገር የፈለገችውን ታውራ። አንዴ ሚዲያ ላይ ወጥታለች፣ ግን ምንም አይነት መረጃ የላትም። ላውጣ ብትልም ይህን ነው የምታወጣው፣ ምንም አዲስ ነገር የለውም። ቤተሰብ መልካም ቀን ይሆንላችሁ። አመሰግናለሁ። ባይ ባይ